ሰው አራዳ መሆን አለ መንቃት አለበት። ሰው እንደዚህ አይነት ነገር ሲነሳ አሁን ፓተርን ሆናለች። ሰው ሲታሰር፣ ሲሞት፣ ሲታመም እሴ እንኳን ታመመው እንኳን ሞተ እንኳን ታሰረ ፓስታ፣ ስፔሻል እንቁላል ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንም እንደተለመደው ምርጥ ምርጥ ቪዲዮዎች እንመለከታለን። መነጋገሪያ የሆኑ ቪዲዮዎችም አሉ። እነሱ ላይ ሀሳብ አስተያየቶቻችን እንሰጣለን። አዝናኝ አስተማሪ፣ በእውነቱ ደግሞ እየተዝናናን አብረን እንቆያለን። ሁልጊዜውን ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ ፕሊስ። ሰሞኑን ላይ ቀዝቅዛቸዋል፣ በደንብ ላይክ ይደረግ የኛው ቪዲዮ። ሀሳባችሁን ግን የምትሰጡበት ጉዳይ አለ። በተለይ የሀጂ ሙፍቲ ሙዋት ሞት ጋር ተያይዞ የተሰጡ ሀሳቦች አሉ። በጣም የሰው አይምሮ ከምን ይሰራል እስከ መባል ድረስ ብዙ ነገሮች አሉ። ቦታው ላይ ስንደርስ እናወራበታለን። ብቻ እናንተ ሀሳባችሁን እንድሰጡ በዚሁ አጋጣሚ ለማስታወስ ነው። አዲስ ከሆናችሁ እና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ። ቪዲዮውን ማድረጋችሁን እርግጠኛው ነው። ወደ ቪዲዮ እንሂድ። ሞጣዬ ሰላም ብለናል። ሰላም እኛ አለን። ይኸውና አንተ እንዴት ነህ? በእናትህ እግዚአብሔር ይመስገን፣ አላህ ይመስገን። ሞጣዬ አንድ ጥያቄ ልጠይቅ ነበር ጠቅላይ ሚኒስተር የመሆን እቅድ አለ ካሉ ይሄ እውነት ነው አሁን ጠቅላይ ሚኒስትር የመሆን እቅድ ነበር እና እንዴት አረከው እኔ ተውኩት ትቼዋለሁ ተውኩት ለምን ይህን ጉንዳን ህዝብ እንዴት አርጌ መረዋል አንተም እኮ ያሆነ አንተ ለማይ ልጅ ወይ ጉድ ለማይ ቸግረኝ ነክቼ ልወቀት ቡትቷ እንዴ በቃ ተውኩት አይደል እንዴ በዚህ ከቀጠልክም በቅርቡ ነው የምታብደው በምን አባስክ ነው በቅርብ የማብደው አሬ፣ ትልቅ ሰው በትንሽ ሞዴል እንዲያስጨነቅኝ እኮ አንተ ደንቆሮ ነህ እያልኩ ረፍ እያልኩ ነው። እኔ እንደ አንተ መሳደብ አልችልም፣ ጥርስህን ነው የምሰብርለት። ማንም እኔ የምፈራ ሰው አይደለሁም። ክልል ከፌዴራል በታች አዲስ አባ ልጅ መጀንጀን ይችላል ነው አሁን እኔ ሳስበው ሳስበው የሚጀንጅንበት መንገድ እራሱ የሆነ የሚኮሰኩስ ነው። አሁን ላይ ሆኜ ነው አሁን ላይ ለምሳሌ ማታ አምስት ሰዓት በእንቅልፍ ልቧ በዚህ ጋር ብሎ እየተንጠለጠለ ነው ደውልላታሉ። ያ ብለቻለሁ እና ልተኝ ነው። የአዲስ አበባ ልጅ ግን አባቴ የአዲስ አበባ ልጅ እችን እችን ተውለት ባናቴ ተክለ ቅቅል እየበላ ነው የሚያ የሚጀነጅነው ራሱ ሁለት ቅቅል ሁለት ቅቅል አንቺ የአራድዬ ልጅ ውድዬ ፍቅርዬ የልብ የአንድነት ፓርክ ይላል ወይ? ብቢ እራት በላህ እንዴ? ማማ አንቺን ካላገኘው አይደለም ምግብ ይቅርና ውሃ እንደማያወደልኝ ታቃ ጀና የማይችለው አይሻለም። ጀና የሚችለው ደግሞ ሳክስ ነው በቃ ውሸት ይበዛበታለ ማለት ነው። አዝማሪው ጀለስ ምግብ ቤት ሄዶ አይነት ፓስታ ስፔሻል እንቁላል ሰላም ሰላም እንዴት ነሽ ደህና ነህ እዛ በር እኔ ምን አንድ ጥያቄ ልጠይቅ ነበር እሺ ጠይቅ ችግር የለም የእብድ እቃ ትልቅ ነው ይባላል ለምንድ ነው? የእብድ እቃ ትልቅ ነው አዎ እሱ የቀመሰ ያውቃል ነው እንጂ አዎ እውነት አሪፍ መልስ ነው የሴት መኪና እየነዳች ትራፊክ ሲይዛት እና ወንድ ከሆነ ትራፊኩ ምን እንደሚል ታውቃላችሁ? ከባድ ጠፋት ሰርታ መታ ማለት ነው። እሺ እንዴት ነሽ? ሰላም ነሽ? እና ምንድነው ግን እንደዚህ አካሄድ የሄድሽው እና እንትን ማርባቱንም ጥሰሻላለሽ። እንደገና ደግሞ አካሄድሽም ልክ አይደለም ግን ላሌላ ጊዜ ትምህርት ሆንሻል ብዬ ነው ሌላ ጊዜ ይኸውልሽ ያ ማታጠፋል አይደለም እዛ ጋር እንደዚህ እጥፍ ብለሽ ነው መግባት አለበሽ እሺ ሌላ ጊዜ እንዳታጠፊ እንደገና ደግሞ ምንድነው የምታረጊ ቀጥ ብለሽ ስትጂ ፍሬቻ አብሪ ተምረሽ አይደለም እንጀፍ ጋር ወጣሽ ነው በትሽ ነው ምታረጊ ቀጥ ብለሽ አይደለ አይደለ እንደዛ ይመስላኛል እና ላላላ ጊዜ ግን ጥፋት እንዳታጠፊ ምክር ነው አሁን ምክር ነው እና በቴትና ነው ማውራሽ እንዳታጠፈሽ። ሁለተኛ በቃ እንደዚህ ስህተት በጭራሽ እንዳትፈጥሪ። አሁን እንጂ ምን ወንድ እኮ ሆነስ ያጠፋው አንተ ምን ምን ምን ማጀብ ከላንታ እዲ ውሻ ነው አርጋችሁ ውሻ። ከዛ ምን አለበት ታዲያ አስተምረበት። እት ደደቦች እናንተ ደደቦች ናችሁ። ምንም አትማሩ፣ እውቀት የላችሁ፣ በቃ ምንም አታቁም፣ ጭንቅላት የላችሁ። እንደዚህ ነው ማጀብ ካላወጣ ስትመረ እንደዚህ ነው ምናምን ብሎ ጥንቡርኩስ ነው የሚያወጣ ወንድሜ አፈርደቼ ነው የሚያበላ ይሄች ግን በቃ ትትናው ራሱ ይለያል። አንተን ዱቄት ነው የሚያረግህ። ከዛ ቀጥታ ወደ ጽሁፍ ነው የሚሄደው። ምን ጨምላቃ ሁሉ ምናምን። ምንም አትማሩም። በቃ እናንተ ወደው ፓድ ተበጥሱላል ብራዘር። እናፈርም ነው በጣም ግን። ልዩነት አልተፋጠረም በዚህ ጉዳይ። እንዴት ነው እናንተ ሀሳባቸውን ስጡበት። በተለይ በቃ ህግ ቦታ ላይ ህግ የሚያስከብሩ ሰዎች በጣም ለወንድና ለሴት ሳይድ የሚያደርጉበት አግባብ በጣም ማለት እኩል ነው ይላሉ በአንደበታቸው፣ ግን ጎቹን እንዳያቸዋቸው ነው። ከሰሞኑ እንዳውም ስለ ህግ ሲወራ ነበረ። ለሀያ አራት ሰዓት ህግ ባይኖር ምን ታደርጋላችሁ የሚባል ወሬ አጨቃጫቂ ነበረ። ለሁሉም ሰው ነው የመጣው ያ ህግ እና የተወራው፣ አብዛኛው ሰው ሴትን ደፍራለሁ አለ እሺ አሁን ደግሞ ሌላ ህግ፣ እሱን ቪዲዮ አይቶ አሁን ደግሞ ለሴት አድርጎ አረተው። አሁን ደግሞ በሀያ አራት ሰዓት ውስጥ ህግ ባይኖር ሴቶች ምን ታደረጋላችሁ ተብሎ ሲጠየቁ እንደዚህ አይነት ኮሜንት አገኘው። ሴቶች ግን አንድ ጥያቄ መጠየቅ ፈልጋለሁኝ፣ ለወንዶች ኮሜንት ሴክሽን ላይ ጻፉልኝ። እስኪ ሬፕን እንዴት ነው የምትረዱት? መደፈር እንዴት ነው የምትረዱት? እንዴት ነው ምን ብላችሁ ነው የምትገልጹት ለእናንተ ሬፕ እናንተ ሬፕ ብትደረጉ እንዴት ምን ብላችሁ ነው የምትገልጹት? ስሜታችሁስ እንዴት ነው? አንደርስታንድ የሚያደርገው እስኪ ኮሜንት ላይ ጻፉልኝ። ሴቶች ተሰብስበ ወንዶችን እንደሚበቀሉ ነው ኮሜንት ደግሞ የተጻፈው። እኔ ስለዚህ ጉዳይ ሲያሰብ ስለ ነውርነታችን ስለ መጥፎነታችን ሳይሆን ስለ ህግ መላላት ነው ማውራት የሚፈልገው። ለምን ማንም ሰው በቪዲዮ መጥቶ በኮመንትን መጥቶ እንደፈለገ ማውራትና መጻፍ የሚችል ነው። የህግ ባለሙያዎች እዚህ ነገር ላይ ሀሳብ ስጡበት። ለምን ማንነታቸው የሚታወቁ ሰዎች ናቸው እንደፈለጉ የሚሳደቡትና እንደፈለጉ ሀሳብ የሚሰጡትና? በቃ ወይ ትኩረት ለመሳብ ይሆናል ወይ ደግሞ ትክክለኛ ማንነታቸው ይሆናል አናቅም። አንዳንድ ቪዲዮዎች ደግሞ እንመለከታለን፣ ትኩረት ለመሳብ የሚሰሩ ቪዲዮዎች። ለራሱ ካልራራ ለሰውም ሊራራ አይችልም ብዬ አስባለሁ። አንዳንዱ ትኖረ ፀጉሩን በአንድ ጎን ጺሙን በአንድ ጎን እናው ለእረፍት ኢትዮጵያ መጥተው ዩ ኤስ ኤ አሜሪካ ነበር የምኖረው፣ ለእረፍት ኢትዮጵያ መጥቻል። ታዲያ ለምን አብራችኋል ሄዳችሁ ወደ ኢትዮጵያ እ እሷ ስራ ስራ ቲክቶክ ላይ ነው። ፕላስ ደቡ ትንሽ ዲስተርብ ትንሽ ችግር አለ እዚህ ሀገር ውስጥ ከአንዳንድ እንትኖች ጋር ጥሩ አይደለም ያለችበት። ቢኮዝ ኦፍ ዛት አልመጣችም እሷ

ያን ያህል ብዙም ቫይራል አልወጣም ሲላቸው፣ ደግሞ የሊያ አባል ነው ተብሎ መጣ። ትናንት ደግሞ የማማሜን አፈቀርኳት ብሎ መጣ። ጋይስ፣ እንደዚህ አይነት ወንድ አያስጠላችሁም? ትናንት እኮ ደግሞ ማሜን አፈቀርኳት ብሎ መጣ እኮ ጅል። እናቴትም ጅል ነው እንጂ የመጨረሻ ጅል። ስታስጠላኝ! ቪዲዮ የምታየው ከሆነ በጣም ነው የምታስጠላው። ጨዋታም አይነት አለው ሙድም አይነት አለው። ያንተ ግን ሬት ሬት ነው የሚለው። ሙድም ምንም ኬት ኬት ነው የመጣው። የት ሀገር ሰው ነው? ምን ነው እንደዚህ የተጃጃልኩ? ለፍምስና ባይዘዊ ሲፈምስም ሲሰገጥም እንደዚህ አይደለም። ጉርጓድ ውስጥ ቆፍሮ መቅበር ነበር አንተ ወሬ ውዱ። ሲያናድድ ጋይስ፣ ጌታ እጁን ነጣም እንደዚህ እንግዲህ እነዚህ ትኩረት ለመሳብ ነው በእርግጥ የተለያየ ነገር የሚያደርጉት። አንዳንዶቹ ደግሞ ለምን ኮመንት ላይም በተለያየ ቦታ መጥፎ ነገሮች እንደሚጽፉ ያው ማንነታቸው ሊሆን ይችላል ብለን ልናስብ። ሁለተኛ ደግሞ ጉዳይ የሕግ ባለሙያዎች ሀሳብ ቢሰጡበት ይህንን ቢያዩት ምን ሊሉ እንደሚችሉ ነው እኔ መስማት ይፈልጋሉ። ዜድዬ ወለላ ማለትሽ ሀይ ሀይ ዜድዬ አንተ ነህ ሴት

ግን እኮ ማውራል አባውራ መገዛት አለበት የሚባል ነገር የለም። ባልሽ ቆንጆ አይታችሁ አታውቁም። ቆንጆ ከሆነሽ አይደለም ያው ቲቪ የኔ ቆንጆ ስልክሽን ስጭኝና፣ እስቲ ማታ እራት ከመብላቴ በፊት ደውዬ ድምጽ ሽልስ እኔ የጠየኩሽ ስልክሽን ብቻ ነው። ላደለው ምትሰጪው ብዛቱን አውቃለሁ ማማዬ። በዚሁ አጋጣሚ ከቤት

እውነት ዞር ዞር ያለችው ቹሻ ለወገቧ ፍልጥ ለአፏ አጥንት አታጣማሉ እንዴ? ይህ ሁላ ጊዜ እንደ ሸንኮራ መጠመጠልጥልኝ ነው። ያረጀ ቃድሮ አያገለግልም። ሂጅ ወደ እናትሽ። ወለድ አይጥልም። በቃ የሰፈር ለካፊዎች ካፈቀሩም ከጠበሱም ለመጥበስም ካሰቡ ቋንቋ እነሱ ጋር ብትዋሱ ይሻል። በጣም ምርጥ ምርጥ ቃላቶች እንደ አማርኛ መምህር ናቸው። እንደ ሰፈር ለካፊዎች ይችላሉ። አንዳንድ ጊዜ አማርኛ በደንብ ነው የሚችለት። በደ አማርኛ መቻል ከፈለጋቸው የሰፈርቸው ወይ ደግሞ ሰፈር ላይ ቁጭ ብሎ የሚሉ ሰዎች እንደ የትምህርት ቤት አማርኛ መምህራን ያስንቃሉ። የምሬን ነው ምላቸውና ስራቸው ጥሩ ነው እያልኩ አይደለሁም። በእርግጥ ያው ጀስት ለፈኔ ነው እንጂ ለመዝናናት ነው። የደሃ ሳቅስ እንዴት ነው? ደስ አይልም? ሱር የሰጠውን ቻሌንጅ ተቀላቀያለሁኝ። ሜንሽን እያደረጋችሁ አድርሱለት። የደሃ ሳቅ መቸው እንዲሆን በዛውም ጠይቁልኝ እሺ።

እንዲህ ስቀን ካልተደሰተን እኮ ጊዜው አይገፋም። ከባድ እኮ ነው። በቃ ይሄን ቻሌንጅ ያዘዛችሁላት ይገባል። የምር በጣም ከአምስት ደቂቃ በላይ ነው የሳቀችውና፣ ታሌንት ነው ደሞ። የሳቅ ንጉሥ የሚባል በላችሁ ነው ማነሱ። ከሱ ጋር ብትገናኝ አምሽው የመራቸውን ያዝናኑናል ብዬ አስባለሁ። እኛው ቅዳሜን ከሰዓት የቤት የቤተሰብ ማገናኘት ፕሮግራም ጸጌና ዮኒ ያገናኛሉ። እናቱን አግኝቶ እናቱ ተንበርክካ ይቅርታ ስጠይቀው በጣም ረጅም ጊዜ ቀና ሳያደርጋት፣ እኔ ምንም ታጥፋ እናቴ ጠፍታብኝ። ለምሳሌ እኔ ቢሆን ነው ለ በቴ አፈፍ ነው። አረ እንድ ትውልድ ብቻ የሰውን ቁስል አናቅምና መጨረሻ ላይ ማቀፉ ላይ አይቀር፣ ይሄን ላቆያት የሆነ ማን ነው ዳይሬክተር ቆሞ አክሽን እስከሚለው ድረስ ነው መሰለኝ የጠበቀው። ረጅም ሰዓት ነው ያስጠበቃት፣ እያለቀሰች ተንበርክካ ተንበርክ፣ ቁጭ ብሏል። ችግር በላይ በጣም ነው። እኔ የገረመኝ እንዴት አፈፋ ያደርጋት? ምን እኔ እኔ አልችልም እኔ ይሄን ሁሉ ሰዓት እኔ ልቆይ። እኔ አላውቅም፣ የሰው ልብ አላውቅም፣ የሰውን ቁስልም አላውቅም መንካት። አስፈላጊ አይደለም ግን ይሄ ሰውዬ አበደ። በቃ ይሄ ራሱ ከካሜራ ጀርባው ነው። ይህም ፕሮግራም ቅዳሜ ከሰዓት በጣም የሚያዝናና ፕሮግራም ነው። የኦሮምኛ ዘፋኙ የኢቢኤስ አዘጋጆች፣ በቃ ይህቺ ልጅ ደግሞ አዲሷ አቅራቢ ልጥፍት ኧረ በለው መለጠ ወዴ እዴ በለጥፍ በማለት በቃ የአንደኛ ልትወጣ ነው። ቤሰ አዲሱ አቅራቢ ፕሮግራሙን ግን በጣም ያዝናናል። ቅዳሜን ከሰዓት ላይ ማየት ትችላላችሁ። የሼ ፕሮግራም ላይ ቀርቦ ነበር። ብቻ ይሁት እስኪ ስንቱን አውርጌ ስንቱን ልተው። በጣም ደስ የሚል ፕሮግራም አለው። እኛው የሀጂ ሙፍቲ ሞት ጋር ተያይዞ ሰው በሞተ ማግስት ብዙ ጊዜ ብዙ ነገር ይባላል። በሰው ሞት የሚደሰቱ ሰዎች ምን አይነት ናቸው? በጣም ያሳዝናል። የምስራች የምስራች አለ አርፈዋል እንዴት አባቱ ደስ የሚል ቀን ነው። በናታቸው ቀኔን አሳመረው። ይኸውልህ የአንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። አንተ ግን እንደ ሞት ክለዛውንም በቁም ግልጽ ምስክር ነው ይህ ያውኑ ፖስተህ በጣም አሳዘኑኝ። እናትና አባት ስዕል አድኖ አድርገህ ፕሮፋይልህ ላይ ሙስሊም ክርስቲያኑን አጣልተህ ልትለያይ ብዙም አትጋጋጥ፣ ብዙም አትሰቃይ እኩል ከኛ ጋራ እልፍ የሚወዷቸው አሉ። ክርስቲያኖች ከቶ አንሸወድም በእንዳንተ አይነት ሞኞች ጉዳይ። ቀደም ካልኩት ጋር እያያዛል የህግ መላላት ጉዳይ ላይ ሰው በቪዲዮ መጥቶ እንዴት ደስ ይላል ብሎ ካለ ይሄ ልጅ ሌላ እንትን ላይ ፕላኔት ላይ ሆኖ አይደለም መሬት ላይ ሆኖ በተለይ እዚሁ ሀገር ላይ ሆኖ ነው እንግዲህ እንደዚህ አይነት ቪዲዮ የሚያወራው። እና መረሰቡ እንደዚህ አይነት ነገር ማበረታታት የለበትም። አሳልፈውም ለህግ መስጠት ካለበት እንደዚህ አይነቱ ነው። ከዛ ውጭ የሀጂ ሙፍቲ ሞት ማለት የሀገር ሀዘን ነው። የፓትርያርኩን አይታቸዋል እንግዲህ ሲያነቡ ይሄ የሃይማኖት ልዩነት መሀላቸው ሳይኖር የአባትነት ጉዳይ መሀላቸው ፍቅራቸው ያለው እንደዚህ አይነት ነገሮች ከዚህ ቀደም ቪዲዮች ላይ አውርቼ ያውቃሉ። ሰዎች ሲሞቱ ሲበደሉ ታርጌት ያደረጉት ያንን ሰውዬ በቀጥታ ሳይሆን ከእሳቸው ጀርባ ያሉትን ሰዎች ለመንካትና ለማስቆጣት ነው። አራዳ መሆን መንቃት አለበት ሰው። እንደዚህ ነገር ሲነሳ አይ እሳቸውን አይደለም መንቃት የፈለገው እኛን ስለሆነ እኛ ደግሞ አሳልፈን ለሕግ መስጠትና ይህ ልጅ ሀሳቡን መቃወም ከተቃወምንም፣ ደግሞ ለሳቸው ለሀጂ ብለን ሳይሆን ትውልድ መጥፎ ነገር መርዝ ስለሚረጭ ይህ ሰው መቀጣት አለበት ብለን ነው ማሰብ ያለብን። እያስባለን ፓተርን ሆናለች። ሰው ሲታሰር ሲሞት ሲታመም እሴ እንኳን ታመመው እንኳን ሞተ እንኳን ታሰረ መባል የተለመደው ነው አላገራችን ውስጥ ምክንያቱም ሊገባን ይገባል። ውጪ አባታችንን ፈጣሪ ይቀበልልን በጣም አሳዛኝ ነበረ። የብዙ አባታችንን ደግሞ ሀዘን ፊት ስናይ ሲያነቡ ስናይ ደግሞ አንድነታቸው ፍቅራቸው እንዴት እንደነበረ የሚያሳይ ጉዳይ ነበረ። ከዛ ውጭ ሌሎች የሚያወሩት ያው በቁም የሞቱ ነው ብለን ማለፍ የለብን። ሌላ ቅድም የተናገርኳቸው ነገሮች ተግባራዊ መደረግ አለባቸው ብዬ አስባለሁ። ነብር እና አይ ያ ይከራከራል ነብር ሳር አረንጓዴ ነው ይላል። አይ ያ ረግማው አይደለም ሰማያዊ ነው በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋ ሄዳለች። አንበሳ ጉዳዩ ሲጠይቃቸው አያ ቀድማ ታውራለችና፣ አያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳም አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና አያ እየፈነጠሰች ሄደች። ነብር ጠየቃ። አያምበሱ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በእኔ ላይ ያስተላልፋሉ ብሎ ጠየቃቸው። አያምበሳ መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመከራ፣ ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት ከዱ ነው ወይ? ዛሬ አሰለፍ ግድ ነው። ዛሬ አንቺ ግድ ነው። አሃ ዛሬ ግድ ነው። አሰለፍ ግን አሰለፍ እኔ እየወደድሽው ግን ቁመትሽ ነው አይደል? ደንቄም ቁመት የትኛው ቁመት አሁን እርጅም እኮ ነኝ እኔ። በጣም ነው እንደ የምትረዝመው እሺ አወኩ። አሁን ግራሬ መሰለ ሰውዬ ቁመት ይለኛል። እሺ ፊት አይተሽ ነው አይደል? ቆንጆ ናይትሽ ፊት አይተሽ ነው። የትኛው ፊት የትኛው ፊት? አዎ ግን አሰለብ የምንሆነች ነው እህ ቤት ነው እንጌታ ረከ ከየት ነው ከየት ነው ወይ እጅ በእናንተ ያሰለብ። ደግሞ ቤተሰቦች ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁ ቁም ነገሮች እንዳገኛችሁ በተስፋ አደርጋለሁ። ቪዲዮ ላይ ካላረጋችሁ ፕሊዝ ላይክ አድርጉ። አሳብ፣ አስተያየቶቻችሁን ደግሞ ቁም ነገር ይሰጣል ወይ ደግሞ መልእክት ያስተላልፋል የምትሉት ቪዲዮች ላይ ሀሳባችሁን ማስቀመጣችሁን በፍጹም በፍጹም እንዳትረሱ። ለቻናሏ አዲስ ከሆናችሁ ሰብስክራይብ አድርጉ። ታይ በተሻለና በምርጥ ቪዲዮ አገኛችኋለሁ።